ጤና ይስጥልኝ። እግር ኳስ በዘመናት ውስጥ የተለያዩ ታክቲካል ኢቮሉሽኖችን እያስመለከተን ቆይቷል። አሁን ደግሞ ምናልባት እግር ኳስ ከ20 ዓመት በፊት ወደ ነበረው አይነት አጨዋወት እየተመለሰ የሚመስሉ ነገሮች እያስተዋልን እንገኛለን። በአዲሱ በፕሪሚየር ሊግ ሲዝንም ቡድኖች የበለጠ ቀጥተኛ ሆነው ረዣዥም ኳሶችን ለመጠቀም ሲሞክሩ፣ ከቆመ ኳሶች የግብ እድሎችን ለመፍጠር ሲሞክሩ፣ በተለይ እንደ የእጅር ወር አይነት የማዕዘን ምቶችን ለመጠቀም የሚሞክሩ ሞር ፊዚካል የሆነ ቡድኖች እየተመለከትን እንገኛለን። በቁመት ረዘም ያሉ ተጫዋቾች ያሉባቸው ቡድኖችን በብዛት እየተመለከትን እንገኛለን ማለት ነው። ይሄ አይነት ባህርያት ደግሞ የነበሩት በ1980ዎቹና እስከ 2000 መጀመሪያ አካባቢ የነበረው እግር ኳስን የሚያስታውሰን ነው። በዛን ጊዜ የበለጠ ቡድኖች ፊዚካል ነበሩ። ሞር ቀጥተኛ ሞር ቨርቲካል ነበሩ። ሞር ዳይሬክት ነበሩ አጫዋታቸው። ሰው ረጃጅም ኳሶች ይጠቀማሉ። ፊት ለፊት መስመር ላይ የበለጠ ታርጌት ማኖች አሏቸው። ሰከንድ ቦሎችን ማሸነፍ ላይ ሞር ቤዝ የሚያደረጉት። ተከላካዮቻቸው በአብዛኛው ሞር ከኋላ መስተው ለመውጣት ከመሞከር ይልቅ ኳሶችን ማራቅ ላይ ሞር ክሊር ማድረግ ላይ ነበር ፎከስ የሚያደረጉት። የማልሜዳ ተጫዋቾችም ሞር ኮንትሮል ከማድረግ ይልቅ ሞር ኢነርጂ ላይ ታክሎች ላይ ፎከስ ያደረጉ ነበሩ። እንደዚህ አይነት ባህሪያት ይስተዋልባቸው ነበር። በ1980ዎቹ ነው 2000 መጀመሪያ አካባቢ የነበሩ ቡድኖች ማለት ነው ከሁለት ሺህ ምናልባት ወደ ስምንት አካባቢ በተለይ ደ ፔፕ ወደ ባርሴሎና ከመጣበት ጊዜ ወይ ደግሞ ከሁለት ሺህ አጋማሽ በኋላ ያሉ ቡድኖች ደግሞ ሞር ፖሴሽን ቤዝድ የነበረ ቡድኖች ነበር የምናስተውለው። የፖሴሽን ሪቮሉሽን ነበር ስናስተውል የነበረው ማለት ነው። ሶ ቡድኖች የበለጠ ኳስን በመያዝ ዶሚኔት ያደርጋሉ። አንድ ሁለት አጫጭር ቅብብሎች በብዛት እናስተውላለን። ትግስት በፔሽንስ ኳሶችን ተቀባብለው ወደፊት ለመሄድ ይሞክራሉ። የበለጠ ፖዚሽናል ቦታን ጠብቀው ልምምድ ላይ የተሰሩ ፓተርኖችን ማለት ነው። በዛ መሰረት በአብዛኛው ሶስተኛውን ተጫዋች ሰርድ ማኑን ለማግኘት የሚሞከርበት ክፍተቶችን፣ ስፔሶችን ለመፍጠር የሚሞከርበት ጨዋታን፣ ኳስን በመያዝ ኮንትሮል ለማድረግ የሚሞከርበት አይነት ጊዜ ነበረ ማለት ነው። ግብ ጠባቂዎችም ከኳስ ጋር የተሻለ ምቾት የሚሰማቸው እንደ ቪክቶር ቫልዴዝ አይነት ግብ ጠባቂ ነበር፣ ባርሴሎና የሚጠቀመው የነበረው የበለጠ ከኳስ ጋር የተሻለ ምቾት የሚሰማው አይነት ተጫዋች እስከ ቅርብ ጊዜው እንደ ኤደርሰን ድረስ ማለት ነው። እንደዚህ አይነት ባህሪያት ያላቸው ተጫዋቾች በብዛት ስንመለከት ነበረ ማለት ነው። በዚህ በፖሴሽን ሪቮሉሽን ጊዜ ማለት ነው። ከዛ በኋላ ከፖሴሽን ሪቮሉሽን በኋላ ደግሞ ሞር በ2020 ከመዳረሱ በፊት ከ2010ዎቹ አጋማሽ በኋላ ማለት ነው፣ ከ2015 በኋላ የበለጠ ፕሬሲንግ ኤራ ነው ማለት እንችላለን። የበለጠ ጫና ለመፍጠር በተጋጣሚ ቡድን አጋማሽ ላይ ተጋጣሚ ቡድን ከኋላ መስሎ ለመውጣት በሚሞክርበት ጊዜ የበለጠ ጫና ፈጥሮ ኳስ ለመቀበል የሚሞክርበት ኳስም ሲያጣ አንድ ቡድን ሞር በካውንተር ፕሬሲንግ ጫና ፈጥሮ ኳስ ለመቀበል የሚሞክርበት ወቅት ነበረ ማለት እንችላለን። በዛን ጊዜ ማለት ነው። ብዙ የሆኑ ፕሬሲንግ ትራፖች የምንመለከትበት ማለት ነው። ፈጣን የሆኑ የቨርቲካል ፓሶች የምንመለከትበት አይነት ጊዜ ነበረ ማለት ነው። መከላከል በአብዛኛው የሚጀምረው ከፊት መስመር ነው ማለት ነው። እግር ኳሱ ጨዋታው የበለጠ ፈጣን መሆን ቻለ። ሞር ኢንቴንሲቲ ጨመረ። የበለጠ እንግዲህ ትራንዚሽኖች በብዛት ፈጣን ትራንዚሽኖች የምናስተውልበት ጊዜ ነበረ ማለት ነው። በዛን ጊዜ ክሎፕ ለዚህ አይ ቲንክ ጥሩ ምሳሌ የሚሆን ይመስለኛል፣ የርገን ክሎፕ ማለት ነው። ለዛን ወቅት ነበረው አይነት እግር ኳስ ማለት ነው። ከዛ በኋላ አሁን ከ2020ዎቹ ከገባ በኋላ ቅርብ ያለፉትን ጥቂት ዓመታት ማለት እንችላለን። የበለጠ ግን በዚህ ዓመት እና ባለፈው ሲዝን ላይ ምን እያስተዋልን ነው? የበለጠ ቀጥተኛነት ሞር ቨርቲካሊቲ እያስተዋልን ነው ቨርቲካል ቢውልዳፕ እያስተዋል ነው። በቀጥታ ኳሶች ሲጣሉ ወደፊት እየተመለከትን እንገኛለን ማለት ነው። እንደዚህ አይነት አጫዋወት ደግሞ ተጽዕኖ እየፈጠረ የሚገኝበት ጊዜ ላይ ነው ምንገኘው። ከግብ ጠባቂ ጀምሮ የሚጣሉ ረዣዥም ኳሶች እየተመለከትን እያስተዋልን ነው ምንገኘው ማለት ነው። በሰማንያዎቹ በሁለት ሺህ መጀመሪያ ቀደም ብዬ ጠቀስኩት አይነት የእንግሊዝ ፕሪሚየር ሊግ ቡድኖችም የጣሊያን ዘጠናዎቹ የነበሩ የጣሊያን ቡድኖች አብዛኛው ይጠቀሙበት የነበረው ማለት ነው። የምናስታውስ ከሆነ የዛሬ ሀያ ዓመትና ከዛ በፊት የነበሩ ቡድኖች አብዛኛው ኳስ ወደ ውጭ ሲወጣና ጨዋታ በጎል ኪክ መጀመር ሲኖርበት ግብ ጠባቂ ኳሱን ለማምጣት በሚሄድበት አጋጣሚ የቡድኑም ተጫዋቾች የተጋጣሚ ቡድን ተጫዋቾችም ወደኋላ ያፈገፍጋሉ። ሴንተር ባኮቹም ተከላካዮቹም ጀርባ ሰጠው ለግብ ጠባቂ ወደ መሀል ሜዳ ይሄዳሉ። ምክንያቱም ቀጣይ የሚደረገው አክቲቪቲ ግብ ጠባቂ ኳሱን አቁሞ በረዥሙ ወደፊት የሚጠልዝበት ነገር ስለነበረ ማለት ነውና፣ እንደዚህ አይነት አጫዋወቶች ነበሩ። በብዛት እናስተውል የነበረው ከሀያ ዓመት በፊት ማለት ነው። ያን የሚመስል ነገሮች በተወሰነ መልክ አሁንም እያስተዋል እንገኛለን ማለት ነው። የእግር ኳስ ሪቮሉሽን ተመልሶ ወደ ነበረበት ጊዜ እንደ ፉል ሰርክል እንደሰራ በሚመስል መልክ፣ በፊት ወደ ነበረበት ጊዜ እየተመለሰ ይመስላል ማለት ነው። ይህን ደግሞ እያስተዋልን ያለነው ፕሪሚየር ሊግ ላይ ብቻ አይደለም፣ አብዛኛው ሌሎች ሊጎች ላይ በተመሳሳይ ነገር ማለት ነው። የፕሪሚየር ሊግን እንኳን ብናነሳ ማለት ነው። የፕሪሚየር ሊግን ብናነሳ በ2024 25ና እስካሁን 2526 ላይ የተደረጉ ጨዋታዎችን ብንመለከት ኦፍኮርስ የ2526 ሳምፕል ሳይዞ አነስተኛ ሊሆን ይችላል። ነገር ግን ከዲፌንሲቭ ሰርድ ከዲፌንሲቭ ሰርድ በቀጥታ ወደ አታኪንግ ሰርድ የተደረገ ኳስ የማሻገር ማለት ነው ኳስ ፓስ የማድረግ ሙከራን ቁጥር ብንመለከት ማለት ነው እንግዲህ ፕሪሚየር ሊጉ ላይ የበለጠ ረጃጅም ኳሶችን ከዲፌንሲቭ ሰርድ ወደ አታኪንግ ሰርድ በመጣል ባለፈው ሲዝን 2425 ኤቨርተን ነበር ብዙ ቁጥሮችን ያስመዘገበው። ወደ 1289 የሚሆን ቁጥር አስመዝግበው ነበር ኤቨርተን ማለት ነው። አሁን 2526 እስካሁን በተደረጉ ሰባት ጨዋታዎች ኤቨርተን ወደ 14 1444 የሚሆን ረዣዥም ኳሶችን ከዲፌንሲቭ ሰርድ ወደ አታኪንግ ሰርድ ለመጣል ሞክሯል ማለት ነው። አሁን በያዝነው ሲዝን ላይ የተወሰነ የቀጥተኛነት ቡድናቸው ላይ እያስተዋልን ነው የምንላቸው ቡድኖች ለምሳሌ 2425 ከዲፌንሲቭ ቀጥታ ወደ አታኪንግ ሰት ረዥም ኳስ በመጣል መጨረሻ ስፍራ ላይ የሚገኝ የነበረው ማን ሲቲ ነው። ይህም አማካኝ 325 ኳሶችን ነበር ቀጥታ ከራሱ ሜዳ ክልል መከላከሉ ቦታ ወደ ሶስተኛው የሜዳው ክፍል ማለት ነው፣ ወደ ማጥቃቱ ቦታ ላይ የሚጥለው አሁን 2526 ማንሲቲ ወደ አራት ነጥብ ሰባት አንድ ጊዜ አድርጓል ማለት ነው። በእያንዳንዱን ክለቦች ቁጥር ብንመለከት በተመሳሳይ ነው። አርሰናልን ብንመለከት ባለፈው ሲዘን ስድስት ነጥብ አንዳንድ ነበር ከዲፌንስ ሲዘን ወደ አታኪንግ የተደረገው ፓስ ማለት ነው። አሁን በያዝነው ሲዘን ደግሞ ወደ ሰባት ነጥብ አላሶስት ነው። አልሞስት ሁሉም ቡድኖች ይህን አይነት ለውጥ እየተመለከትንባቸው እንገኛለን ማለት ነው። ቀጥታ ከጎልኪክ ወደ ማጥቃት ቀጠና ማለት ነው፣ ወደ ተጋጣሚ ቡድን መከላከል ቀጠና ማለት ነው። ኳሶች እየተሻገሩ እያስተዋልን እንገኛለን ማለት ነው። ከዛ በተጨማሪ ደግሞ የፕሪሚየር ሊግን ብቻ ሳይሆን የሌሎች ሊጎችን ብንመለከት ማለት ነው። በዚህ ሲዝን ለምሳሌ በደርች ኤር ዲቪዜ ማለት ነው ከጎል ኪክ ከግብ ጠባቂ የተነሳ ኳስ ማለት ነው፣ አጭር ኳስ የሾርት የሆነ ጎል ኪክ ወደ ፋይናል ሰርድ የኳስ ቁጥጥር ወይም ፖሴሽን የደረሰው 24 ጊዜ ነው ማለት ነው። በደርች ኤር ዲቪዜ ማለት ነው፣ በሎንግ ጎል ኪክ ማለት ነው፣ ቀጥታ ወደ ፋይናል ሰርድ ኳስ የተጣለው ከዲፌንሲቭ ሰርዱ ግብ ጠባቂ በረዥም ኳስ የጣለው ደግሞ 23 ነው። ስቲል አሁንም አጭር የሆነ ጎል ኪክ ወይ ከኋላ መስሎት የመውጣት ደች ኤር ዲቪዚ ላይ የተሻለ ቁጥር እናስተውላለን። ነገር ግን ይህን ወደ ፕሪሚየር ሊግ ብናመጣው ፕሪሚየር ሊግ ላይ በአጭር ኳስ ማለት ነው ከኋላ ከጎል ኪክ ተመስርቶ ሄዶ የፋይናል ሰርድ ላይ ለኳስ ቁጥጥር እንዲደርስ ያደረገው አጋጣሚ በ24 አጋጣሚ ብቻ ነው በፕሪሚየር ሊግ። ነገር ግን ረዥም ኳስ ተጥሎ ማለት ነው እዛ ላይ ለኳስ ፋይናል ሰርድ ላይ ማለት ነው ኳስን ፖሰስ ለማድረግ እድል የተፈጠረበት አጋጣሚ 28 ነው። እንግዲህ የአራት ልዩነት አለ። ላሊጋ ላይ በአጭር ኳስ 26 ነው፣ በረዥም ኳስ 23 ነው። ቡንደስ ሊጋ ላይ 23 በአጭር ኳስ ከጎልኪክ ነው። እነዚህ ቁጥሮች ከግብ ጠባቂው ቀጥታ የወጡ ማለት ነው ኳሶች፣ ወይ ደግሞ ግብ ጠባቂውን ቢሆን ኳስ ከኋላ ሲነሳ ተከላካዩም ሊሆን ይችላል ጎልኪኩን ያስጀመረው ማለት ነው። ከዛ ጀምሮ ደግሞ ቡንደስሊጋ 23 አጭር ኳስ ነው። ረዥም ኳስ ደግሞ 27 ነው ማለት ነው። በአማካይ ብንወስደው በአጭር ኳስ ጎልኪክ የተጀመረበት አጋጣሚ 24.25 ነው። በረዥም ኳስ ደግሞ 25.25 ነው። ይሄ ልዩነት ያሳየናል ማለት ነው። በረዥም ኳስ ኳስ ተጀምሮ ከኋላ ማለት ነው ፋይናል ሰርድ ላይ ኳስ ፖሰስ እንዲደረግ እድል የፈጠረ ማለት ነው። ስለዚህ ሌሎች ሊጎች ላይም ተመሳሳይ ይሄን አይነት ለውጥ እያስተዋለን እንገኛለን ማለት ነው። እንግዲህ ቀደም ብዬ እንደጠቀስኩት በ1980ዎቹ 2000 መጀመሪያ አካባቢ ድረስ እንደዚህ አይነት አጫዋቶች ነበሩ። ኳሶች በረዥሙ የሚጣሉበት አጋጣሚ ነበር ብዬ ጠቅሻለሁ። 2008 ላይ አሁን ፔፕ ወደ ባርሴሎና ሲመጣ መጀመሪያ አካባቢ በኋላ ላይ ፔፕ እንዳወቅ ነው አድርጎ አልነበረ ሲጫወት የነበረው ኳሶች በተመሳሳይ ሁኔታ በጊዜው እንደነበረው በረዥሙ ሲጣሉ ነበር። ከግብ ጠባቂ ወይ ደግሞ ከጎል ኪክ ረዥም ኳስ ሲጣሉ ነበር፣ ነገር ግን በተለይ ደግሞ በወቅቱ ፔፕ ጓርዲዮላ የያዘው ባርሴሎና ይበልጥ እነዚ የተረጃጅም ኳሶች ፊዚካል ሆኑ ወይ አንድ ላንት ዱዌሎችን ፍልሚያ የሚጠይቁ አይነት አጋጣሚዎችን ስለሚፈጥሩ ማለት ነው። አብዛኛው ቡድኖች ያኳ ሲጣሉ ያው እድላቸው የሚሆኑ ፊፍቲ ፊፍቲ ነው። ምናልባት የተሻለ ፊዚካሊቲ ያለው አንድ ለአንድ ለማሸነፍ የተሻለ ቡድን ኳሱን የማግኘት እድል ይኖረዋል። ነገር ግን ሴንተር ባኮችን ተመሳሳይ አይነት አቅም ሊኖራቸው ስለሚችል እድሉ ሀምሳ ሀምሳ ነው ሊሆን የሚችለው። ነገር ግን በወቅቱ የነበረው ባርሴሎና የፔፕ ባሳ ማለት ነው እነዛን ኳሶች የረጃጅም ኳሶችን ለመጣል መጀመሪያ አካባቢ ሲሞክር እንደ ሌሎቹ ቡድኖች ሀምሳ ሀምሳ የመሆን እድል አልነበረው። ምክንያቱም ባርሴሎና አብዛኛዎቹ ተጫዋቾች ሞር ቴክኒካል ተጫዋቾች ነበሩ። ስለዚህ ሞር ፊዚካል የሆኑ ተጫዋቾች ያን ረዥም ኳስ ሊያሸንፉ የሚችሉ ስላልነበሩ እድሉ ሞሮ ሀምሳ ሀምሳ ከመሆኑ ይልቅ ከዛ ቁጥሩ ያነሰ ሆነ ማለት ነው በዛም ምክንያት ፔፕ ከዚህ የተለየ ሀሳብ ማምጣት እንዳለበት ወሰነና፣ አንድ ቪዲዮ ላይ በወቅቱ ግብ ጠባቂ የነበረው ቪክቶር ቫልዴስ ሲናገር፣ ወደ ቢሮ ጠርቶኝ ፔፕ ጋርዲዮላ አንድ ቦርድ ላይ ማግኔቶችን አዘጋጅቶ ከግብ ጠባቂ ግራና ቀኝ ከቦክሱ ውጭ ማለ ከ16.50 ውጭ ሁለት ማግኔቶችን አስቀመጠና እነዚህ ምን ይመስለዋል ማን ይመስለዋል እነዚህ ተጫዋቾች ብሎ ጠየቀኝ። እነዚህ የአንተ ሴንተር ባኮች ነው የሚሆኑት ብሎ ነገረኝና እኔ ትንሽ እብድ ሀሳብ አይነት አድርጌ ስጆ ነበር ብሎ ተናግሯል። ስለዚህ ኳስን ኋላ መስረቶ መውጣት አስፈላጊነቱን ለማስረዳት ሞከረው ማለት ነው፣ ለቪክቶር ቫሌዝ ማለት ነው። አንደኛ ለዚህ ምክንያት የሚሆነው ኳስ በረዥሙ ሲወጣ ቀድሜ እንደጠቀስኩት ኳሱን ተጋጣሚ ቡድንም ወይ ደግሞ የራሱ ቡድንም ሊያገኝ የሚችልበት እድል ሀምሳ ሀምሳ የሆነ ቻንስ ነው የሚኖረው ማለት ነው። ኳስ ግን ከኋላ መስጦ ለመውጣት በሚሞክርበት ጊዜ ግብ ጠባቂ ኳሱን ይዟል። ስለዚህ 1 ፐርሰንት የራሱ ቡድን ኳሱን እንዲያዝ እርግጠኛ መሆን ይቻላል። ስለዚህ የሚሰጣቸው ተጫዋቾች ለቅርብ ርቀት ለሚገኙ የተከላካይ ስፍራ ተጫዋቾች ስለሚሆኑ ኳሱ መቶ ፐርሰንት ለቡድን አጋሩ እንደሚደርስ እርግጠኛ ነው ማለት ነው። በረዥሙ ስለማይጥለው በአጭሩ ሊያቀብለው ስለሚችል ማለት ነው። ስለዚህ ሞር ሴኪዩር ይሆናል ማለት ነው። ሞር ኮንትሮል አለው ማለት ነው። ኳሱ ማንጋ እንደሚደርስ እርግጠኛ መሆን ስለሚቻል ማለት ነው። በዛ መልክ ከኋላ መስቶ መውጣት የሚባለው አይነት አስተሳሰብ የበለጠ ኳስ ቁጥጥር እየቀጠለ ሄደ ማለት ነው። ነገር ግን ያው ሁልጊዜም አንድ ቡድን አዲስ ሀሳብ ይዞ ሲመጣ ተጋጣሚ ቡድኑም ያንን ሊያከሽፍ የሚችልበትን መንገድ ነው ተዘጋጅቶ የሚመጣው። ሶ ቡድኖች ደግሞ የበለጠ ጫና መፍጠር ጀመሩ። አንድ ለአንድ ፕሬስ ማድረግ ጀመሩ። ስለዚህ ሴንተር ባኮቹ ግራና ቀኝ ከቦክስ ውጭ ሆኖ የሚጠብቁት በስትሬት በትክክል ሆሪዞንታሊ በግብ ጠባቂ ትክክል ሆኖ የሚጠብቁትን ጫና መፍጠር ጀመሩ። ሶ ግብ ጠባቂው ነፃ ሰው እሱ ቢሆንም፣ ነገር ግን ነፃ የሆነ ተጫዋች የቡድን አጋር በግልጽ ማግኘት አስቸጋሪ ያደርገዋል። እንደ መጀመሪያ አካባቢ እንደነበረው መቶ ፐርሰንት የሚሰጠው ኳስ የቡድን አጋሩ ጋር እንደሚደርስ እርግጠኛ መሆን አልተቻለም ማለት ነው። ነገር ግን በኋላ ላይ ይሄ ምን አይነት ለውጥ ወይ ደግሞ ይሄ በምን አይነት መልክ ሊሻሻል ቻለ? ከቦክስ ውጭ የሚሆኑት ተከላካዮች ማለት የቡድኑ አጋሮች ሴንተር ባኮቹ ከቦክስ ውጭ የሚሆኑበት ምክንያት ከ2019 በፊት ቦክስ ውስጥ ገብቶ ኳስ ሲጀመር በጎልኪክ ሲጀመር የቡድን አጋሮች የሴንተር ባኮች ሊሆኑ ይችላሉ ኳሱን መቀበል ስለማይችሉ ነው። እግር ኳስ ላይ ምን አይነት ለውጥ መጣ? እዛ 1653 ሴንተር ባኮችም ሊሆኑ ይችላሉ የቡድኑ አጋሮች ገብቶ ኳስን መቀበል እንዲችሉ ሆነ ማለት ከ2019 ጀምሮ ማለት ለኢሮያን አቆጣጠር የዛን ሰዓት የበለጠ ወደ ግብ ጠባቂያቸው ጠጋ ብለው ነው ኳሱን የሚቀበሉት ሴንተር ባንኮቹ ማለት ነው። ኳሱን ግብ ጠባቂ ለመስጠት በሚሞክርበት አጋጣሚ የበለጠ በቅርብ ርቀት ላይ ስለሚገኝ የቡድን አጋሩ 1 የቡድን አጋሩ ኳሱን እንደሚቀበሉ እርግጠኛ መሆን ይችላል። ልክ ኳሱ ከተመታ በኋላ ግን ጫና ለመፍጠር በሚሞክሩበት አጋጣሚ ሌሎች አማራጮች ይጠቀማሉ ማለት ነው። ስለዚህ 2019 ከላካዮች ቦክስ ውስጥ ገብተው ማለት ነው ግብ ጠባቂው በጎልኪ ኳሱ ሲጀምር ለመቀበል መቻሉ ማለት ነው ኳስ ከኋላ መስቶ ለሚወጡ ቡድኖች ትልቅ የምስራች ነበሩ ማለት ነው። እንደ ፔፕ አይነት አሰልጣኞች ሞሮፍ ኳስ ቁጥጥር ላይ በደምብ ፎከስ ለሚያደርጉ አሰልጣኞች፣ ኳስ መቆጣጠር ላይ፣ ኳስን ይዞ ለመሄድ መሞከር ላይ ሞር ፎከስ ለሚያደርጉ አሰልጣኞች ይህ ትልቅ የምስራች መሆን ቻለ ማለት ነው እንጂ ከቦክስ እጭ ኳስን በሚቀበሉበት አጋጣሚ የበለጠ የተጋጣሚ ቡድኖች በአጠገባቸው ነው ጫና መፍጠር ስለሚችሉ ማለት ነው። ነገር ግን አሁን ጎል ኪኩ ሲጀምሩ ቦክስ ውስጥ መግባት ይችላሉ። ተጋጣሚ ቡድን ጎል ኪኩ ከተጀመረ በኋላ ነው ቦክስ ውስጥ መግባት የሚችሉት። ስለዚህ በመጀመሪያው ፓስ የራሳቸው ቡድን ሀገር ጋር እንደሚደርስ እርግጠኛ መሆን ቻሉ ማለት ነው። እንደዚህ እያለ ነው ኢቮልቭ እያደረገ የነበረው ማለት ነው። ከዛ በኋላ ኮርስ ጫናዎችን ፈጥሮ የበለጠ ግብድሎችን ለመፍጠር ይሞከራል ማለት ነው። አሁንም ግን ምናልባት ይህን አስተሳሰብ የበለጠ አንድ ግብ ጠባቂ ኳስን ኋላ መስጠት በሚወጡበት አጋጣሚ ለቡድን ሀገራቸው ቦክስ ውስጥ ለገባው የቡድን ሀገር በመስጠት ኳስ ወደፊት ፕሮግረስ ለማድረግ የሚሞክሩበት አጋጣሚ ደግሞ ሌላ ሌቭል የወሰደው ማለት እንችላለን። እንደ ዲዘርቢ አይነት አሰልጣኝ ነው ሮበርቶ ዲዘርቢ ምን አድርጓል ማለት ነው። በተለይ ብራይተን ላይ እንደተመለከት ነው አንድ ማንቱ ማን ፕረስ ከሚያደርግ ቡድን ጋር በሚጫወትበት አጋጣሚ ማለት ነው ቡድኖች ልክ ኳሱን መስርተው በሚወጡበት አጋጣሚ በአብዛኛው የግብ ጠባቂ ኳሱን ከማስጀመር ይልቅ ሌላ ሴንተር ባክ ከጎን ከጎኑ የሆኑና የዋን ኳሱን አስጀምሮ ለግብ ጠባቂ ይሰጣል። ግብ ጠባቂ ሴንትራሊ በደንብ ሙሉ ሜዳውን መመልከት ይችላል ማለት ነው በዚህ ሰዓት ሁለቱ ሴንተር ባንኮች ከግብ ጠባቂው ግራ እና ቀኝ ያሉትን ጫና የሚፈጠርባቸው ከሆነ ግብጠባቂው ብቸኛው ነጻ ነፃ ሰው የሚሆነው እሱ ነው። ምክንያቱም ተጋጣሚ ቡድን አስሩም ተጫዋቾች አስሩም አትፊል ተጫዋቾች ማንቱማን ፕረስ የሚያደርጉ ከሆነ ነፃ ተጫዋች ግብ ጠባቂ ነው። ዲዘርቪ ግን ነፃ ተጫዋች ግብ ጠባቂ እንዲሆን አይፈልግም። የሚፈልገው አንድ አትፊል ተጫዋች ነፃ እንዲሆን ይፈልጋል። ስለዚህ የበለጠ ተጋጣሚ ቡድን ኢንቫይት ያደርጋል፣ ፕረስ እንዲያደርጉት ማለት ነው። ይህን የሚያደርገው ደግሞ ኳሱ ላይ እግሩን በመጫን ነው። ግብ ጠባቂዎች ያስተዋላችሁ ከሆነ የብራይተን ግብ ጠባቂዎች ኳስን ኳሱ ላይ እግራቸውን በመጫን ማለት ነው። ተጋጣሚ ቡድን ተጫዋች የበለጠ ፕረስ ጫና እንዲፈጥርባቸው ለማድረግ ይሞክራሉ። በዛን ሰዓት ልክ ጫና ሲፈጥሩባቸው አንድ ነፃ ሊሆን የሚችል ተጫዋች ስለሚያገኙ ለእሱ ሰጥተውት በዛ አማካኝነት ኳሶች ወደፊት ፕሮግረስ ለማድረግ ይቻላል ማለት ነው። ወደዚህ አይነት ሌቭልም ወስዶት ነበር ዲዘርቢ ማለት ነው። አንዳንድ አርቲፊሻል የሆኑ ትራንዚሽኖችን ለመፍጠር እድል ፈጥሯል። ልክ ተጋጣሚ ቡድን ሙሉ ለሙሉ ማንቱማን ፕረስ በሚያደርግበት አጋጣሚ እና ግብ ጠባቂውን ፕረስ ለማድረግ አንድ ተጫዋች ሲመጣ ኳሱን በመስጠት ፊት ለፊት ላለው ተጫዋች ሴንተር ባክ ሊሆን ይችላል ሜይ ቢ አንዱ ፒቮት ሊሆን ይችላል በደብል ፒቮት የሚጫወት ቡድን ከሆነ ኳሱን ተቀብሎ ያ ተጫዋች ቢ ኳሱን ኬሪ እያደረገ ወደፊት ሊሄድ ይችላል። ሞሮፍ የካውንተር አይነት አጫወት ይመስላል። ነገር ግን ከቢውልድአፕ የተነሳ ከጎልኬክ የተነሳ ስለሆነ ሞሮፍ አርቲፊሻል የሆነ ካውንተር አታክ ወይ ሞሮፍ ትራንዚሽን ይመስላል ማለት ነው። እንደዚህ አይነት አጫዋት ሆኖ ደግሞ በኋላ ላይ ሄደ። ከዛ በመቀጠል እንግዲህ ያው ቀድሜ እንደጠቀስኩት ሞሮፍ ፕሬሲንጎች በደንብ ጫና መፈጥረው መጫወት የሚመርጡ ቡድኖች፣ ሞሮፍ የኤነርጂ ቡድኖች፣ ወታደር አይነት ባህሪ ያላቸው ጠንካራ ሰራተኞች፣ ኤነርጀቲክ የሆኑ ተጫዋቾች ጨዋታቸውም ኃይለኛ ኤነርጂ ኃይለኛ ኃይል የሚፈልግ አይነት ቡድኖች ደግሞ የበለጠ ዶሚኔት ማድረግ ቻሉ ማለት ነው። አሁን ደግሞ ወደ ኋላ ተመልሰን ወደኋላ ተመልሰን ከሀያ ዓመት በፊት ጋር የሚጠቀስኩት ወደዛ ጊዜ ተመልሰን በሚባል መልኩ ኳሶች፣ ረጃጅም ኳሶች ይበልጥ እየተጣሉ እያስተዋለን እንገኛለን ማለት ነው። በረጃጅም ኳስ ቡድኖች ሲወጡ እንመለከታለን። ረጃጅም ኳሶች ከግብ ጠባቂ እየተነሱ ሊሆን ይችላል ወይ ደግሞ ምናልባት ረጃጅም ኳሶች ደግሞ ከሴንተር ባኮቹ ሊነሳ ይችላል ማለት ነው። እንደዚህ የሚያደርጉ ብዙ ቡድኖች እያስተዋለ እንገኛለን። ሩበና ሞሪ በዩናይትድ አንድ በተደጋጋሚ ሲያደርግ የተመለከት ነው። በዚህ ሲዝን ረጃጅም ኳሶችን ሲጥል ነው። ከዋይት ሴንተር ባኮቹ በብዛት ረጃጅም ኳሶች ይጣላል። ከግብ ጠባቂዎቹ ረጃጅም ኳስ ይጣል እንመለከታለን። እዚህ ቀደም የሰራሁት ቪዲዮ ላይ ደግሞ እንደጠቀስኩት ማለት ነው ቅዳሜ ነው የሰሩት ቪዲዮ ላይ ማለት ነው። ግብ ጠባቂ ባይንደርን በነበረ ጊዜ ረዥም ኳስ ሲጥል ተመልክተናል። ሴን ለመንስ ደግሞ ባለፈው የሰነላ ጨዋታ ላይ ይህንን በተደጋጋሚ ሲያደርግ ተመልክተነዋል። ረዥም ኳስ ከዛ ሲጥል ማለት ነው ፊት ለፊት መስመር ላይ ያለው ሸሽኮ ኳሶችን አሸንፎ ሰከን ቦሎችን በዙሪያ ያሉት እንደ ቤሞ አይነት ተጫዋቾች እንዲያገኙ ለማድረግ ይሞክራል ማለት ያን አይነት የሚመስል ነገር ስንመለከት አስተውለናል ማለት ነው። ቀድም የጠቀስኩት ባይዘዊ የዲዘርቢ አንድ ነገር ሲያደርገው ያስተዋል ነው። ቡድኖች ፕሬስ ሲያደርጉት በቅርብ ርቀት ያለው ተጫዋች ነፃ ፕረስ በሚያደርገው የተጋጣሚ ቡድን ተጫዋች ምክንያት ነፃ ለሆነው ተጫዋች መስጠት ወይ ደግሞ ቡድኖች በሃይ ፕሬሲንግ ከሆነ የሚጠቀሙት የበለጠ የተከላካያቸውን ወደ መሃል ሜዳ ስለሚያስጠጉ ማለት ነው ከእነሱ ጀርባ የሚገኘውን ስፔስ ጥሩ የሆነ ዲስትሪቢተር ጥሩ የሆነ ረዥም ኳስ መስጠት በሚችል ግብ ጠባቂ አማካኝነት ከጀርባ የሚገኘውን ስፔስም ማጥቃት ቻለ። ሰው ረዥም ኳስ በዚህ አጋጣሚ ሲጠቀም ነበር። ሲቶችም ተመሳሳይን ሲያደርግ ተመልክተናል። ኤደርሰን እንግዲህ አስደናቂ የሆነ ረዥም ኳስ አቀባይ እንደሆነ ዲስትሪቢዩተር እንደሆነ የሚታወቅ ነው። ስለዚህ ሃላንድ በተለይ ከመጣ በኋላ እነዚህ አይነት አጋጣሚዎች ከጀርባ የሚገኘውን ስፔስ ከኤደርሰን በሚላኩ ረዣዥም ኳሶች ሲጠቀሙ አስተውለናል። አግዌሮ በነበረበት ጊዜ ማለት ነው ኤደርሰን ረዥም ኳስ እየጣለ አግዌሮ ከሚደርስበት አጋጣሚ ተመልክተናል ማለት ነው። ይህንን አሁን ግን በይበልጥ በተደጋጋሚ በዚህ ሲዝን እያስተዋል ነው እንገኛለን። በብዛት እንግዲህ ማለት የአውሮፓ ትልቁ ሊግ የሚባለው ፕሪሚየር ሊግ ላይ ደግሞ ይህንን በይበልጥ እያስተዋል ነው እንገኛለን። ማን ሲቲ የበለጠ ቨርቲካል ቡድን ሆኗል፣ የበለጠ ቀጥተኛ ቡድን ሆኗል። ከዚህ በፊት ሃላንድ ወደ ሲቲ ሲመጣ ሞር የፖሴሽን ቡድን ነበር፣ ሲቲ ኳስ በደንብ የሚቆጣጠር ቡድን ነበር። ፔፕ ግብ እንዳይገባበት ወይ ግብ እድሎች እንዳይፈጥር ዋና ዋና የሚያደርገው ነገር ኳሱን የራሱ ቡድን እንዲይዝ በማድረግ ነው ማለት ነው። የበለጠ ኮንትሮል የሚፈጥረው በዛ መልክ ነው። ለዚህ አይነት አጨዋወት ሃላንድ አይሆንም፣ የበለጠ ለፖሴሽን የሚመቻቸው ተጫዋች አይደለም፣ የበለጠ የትራንዚሽን አይነት አጥቂ ነው ተብሎ ሲጠቀስ ነበር። ነገር ግን እሱን በዚያ በአጫዋት ውስጥ ማለት ነው አስተዋጽኦ እንዲያደርግ በማድረግ ማለት ነው ሞር ከሲስተሙ ጋር ሞር አዳፕት እንዲያደርግ ሃላንድ ማለት ነው በማድረግ ግቦችን እንዲያስቆጥር ትሬብል ዊነር እንዲሆን አስችሎታል። በዛን ወቅት ሃላንድ ነበረ የፔፕን ሲስተም አዳፕት ለማድረግ የተጠበቀ የተጠበቀበት ማለት ነው። አሁን ግን አሁን በያዝነው ሲዝን ሃላንድ ሳይሆን የፔፕ ሲስተም ፔፕ ነው እንግዲህ ሃላንድን አዳፕት እያደረገ ያለው ማለት ይቻላል። ሃላንድ የሚፈልጉ አይነት አጫዋት ነው የበለጠ ቀጥተኛ አጫዋት ነው። በጀርባውም ያሉት ተጫዋቾች የበለጠ ለቀጥተኛ አጫዋት የሚመቹ ተጫዋቾች ናቸው ያሉት። ስለዚህ ያ አጫዋት የበለጠ ጠቅሞት ግቦች እያስቆጠረ ይገኛል ማለት ነው። ተደጋጋሚ ግቦች የበለጠ እንቅስቃሴ ላይ ደግሞ ማስቆጠሩ አንድ አጋጣሚ ከወልፍስ ጋር ይመስለኛል ቶሎ ሩጮቹ እንዲያዩለት በሴለብሬት በሚያደርጉበት አጋጣሚ ተጫዋቾቹ ሲነግሯቸው ያ በዜና መልኮቱ ተመልክቼ ነበር። ማለት ቶሎ ሩጫ ሲያደርግ ኖቲስ አድርገው ኳሶች ቶሎ እንዲለቁለት ሲነግራቸው እንደነበረ ተገልጿል ማለት ነው። ስለዚህ የበለጠ ወደ አላንደዱ የሚመስላት ጨዋታ መጥቷል። በአሰልጣኝ ኮቺንግ ስታፍ ውስጥም ተመሳሳይን ነገር እንደዚህ አይነት ባህሪያት ያላቸው ለበለጠ ለቀተኛ ጨዋታ የሚመቹ አይነት አሰልጣኞችን ፔፕላይንደርስ አይነት አሰልጣኞችን ማለት ነው ቡድን ውስጥ መቀላቀሉ የሚታወቅ ነው ማለት ነው። ከዛም ባለፈ ደግሞ አሁን ያለው ግብ ጠባቂ ደግሞ የበለጠ ኤደርሰን አይነት ግብጠባቂ ጠባቂ ይልቅ ከኳስ ጋር በጣም ምቾት ከሚሰማው ግብ ጠባቂ ይልቅ የበለጠ ሾት ስቶፐር የሆነ አስደናቂ ሾት ስቶፐር የሆነ ግብ ጠባቂ ነው እንግዲህ ዶናሮማ እንደሚታወቀው ማለት ነው። የበለጠ ቡድኑ ቀጥተኛ በሆነ ቁጥር የግብድሎች በተደጋጋሚ ይፈጠሩበታል። ሰው እነዛን የግብድሎች ሊያከሽፍ የሚችል ግብጠባቂ ነው ያመጣው ማለት ነው። ስለዚህ ቡድኑ ከዚህ ቀደም ቅድም የጠቀስኩት ከ20 ዓመት በፊት የነበረው አይነት አጨዋወት ጥሩ ዲስትሪቢዩተር የሆነ ረዥም ኳስ መጣል የሚችል ግብ ጠባቂና ያን ረዥም ኳስ የሚጣለውን ደግሞ በአግባቡ ሊጠቀም የሚችል ደግሞ ድንቅ የሆነ ታርጌት ማን አይነት የፊት መስመር አጥቂ ካለ ቡድኑ እነዛን ረጃዥም ኳሶች በአግባቡ የመጠቀም እድል ይኖረዋል ማለት ነው። ፔፕም ስለ ቡድኑ ሲናገር ድንቅ ግብ ጠባቂ ያለኝ አስደናቂ የሆነ የፊት መስመር አጥቂ ያለኝ ብሏል ማለት ነው። ስለዚህ እነዚህ ረጃዥም ኳሶችን ሞር ፊዚካል በሆነው ሀላንድ አማካኝነት ኳሶች የሚገኝ ስፔስ ካለ ለዛ ስፔስ ላይ መጣል የሚቻልበት እድል ይኖራል። ያን ማጥቃት ይቻላል። ግዴታ ረዥም ኳስ እንኳን ባይጣል የበለጠ ቀጥተኛ በሆኑት መሀል ሜዳ ላይ ባሉት እንደነ ጃኒ ራይንደርስ አይነት ተጫዋቾች ደግሞ ኳሶች የበለጠ ወደፊት የሚሄዱበት እድል አለ ማለት ነው። ጄረሚ ዶኩም የበለጠ ቀጥተኛ ተጫዋች ነው። በተመሳሳይ ደግሞ ኦስካር ቦብም እንደዛው ተመሳሳይ ሞር ቀጥተኛ የሆነ ተጫዋች ነው። ራይንደርስ ተመሳሳይ እንደዚህ አይነት ተጫዋች ነው ማለት ነው። እንደዚህ አይነት ባህርይ ያላቸው ተጫዋቾች ስብስብ ውስጥ በደንብ በስተዋል ማለት ነው። ይህ አይነት አጨዋወት ሲቲ ጋር አለ ነው። አርሰናልም ቪክቶር ዮኬሬሽም ተመሳሳይ የበለጠ ቀጥተኛ አይነት አጨዋወት ነው። ከራያም ኳሶች ሊጣሉ ይችላሉ ወይ ደግሞ ለትራንዚሽን የሚመ አይነት የሚመቹ አይነት ተጫዋቾች ደግሞ እንደ ኤዚ አይነት ተጫዋቾች ደግሞ ስብስብስ መጥተዋል። ማዱኬም ተመሳሳይ ቀጥተኛ አይነት አጫወት የሚጫወት አይነት ተጫዋች ነው ማለት ነው። ስለዚህ ሞር ቨርቲካሊቲ እያስተዋልን ነው ማለት ነው። ከዚህ ቀደም ከአመታት በፊት እናስተውለው አይነት ቨርቲካሊቲ እያስተዋልን ነው። ቀጥተኛነት በደንብ እያስተዋልን ነው ማለት ነው። ሞር ፊዚካል የሆኑ ተጫዋቾች ፊት መስመር ላይ በኖሩ ቁጥር እነዛ ረጃጅም ኳሶችን ቡድኑ የመጠቀም እድሉ ከፍተኛ ያደርገዋል ማለት ነው። እና እግር ኳስ በሌላ ደግሞ ታክቲካል ኢቮሉሽን ውስጥ እያለፈች ትገኛለች ማለት ነው። እንደዚህ አይነት አጫዋወት እንግዲህ ጆዜ ሞሪኒዮ የምናስታውሰው ነው። ቼልሲ በነበረበት ጊዜ ፒተር ቼክ ረዥም ኳስ ሲጠላ እነዛ ኳሶች መጀመሪያውን ኳስ ዲዲዬ ድሮግባ በማሸነፍ ማለት ነው፣ በሱ ዙሪያ የሚገኙ ተጫዋቾች ደግሞ ሰከንድ ቦል እንዲያሸንፉ ድል ይፈጥራል ማለት ነው። ወይም ሰከድቦል እንዲያገኙ ድል ይፈጥራል ማለት ነው። ከቼክ የሚጣሉ ረዣዥም ኳሶች ወደ ዲዲ ድሮግባ ጋር ደርሰው ወደ ግብነት ሲቀየሩ የተመለከተ ነው ማለት ነው። እነ ጆዜ ከ20 ዓመት በፊት የተመለከትንበት ቼልሲ ላይ አይነት አጨዋወት ነው አሁን እያስተዋልን የምንገኘው ማለት ነው። ኢቮሉሽን ላይ ቢሆንም እግር ኳስ ነገር ግን የኢቮሉሽን ተመልሶ ከአመታት በፊት ወደ ነበረው መንገድ ነው እየመጣ ያለው ማለት ይቻላል ማለት ነው። እስኪ እናንተ ከዚህ አንፃር ምን ያስተዋላችሁት ነገር አለ በዚህ ሲዝን እየተመለከታችኋቸው ባሉ ጨዋታዎች ማለት ነው። እስኪ ሀሳባችሁን መኮሜንት መስጫ ላይ አስቀም በተረፈ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታጠምቁኝ ከልብ አመሰግናለሁ። መልካም ጊዜ